የቤዛ ውሸት በለሚ ሲጋለጥ እንግዲህ እቺ ያጭበው የሆነች ልጅ በሁለቱም ብር ለመቀበል አኮክባ እንደ አውሮፕላን ለመነሳት በሁለቱም እያስተካከለች ትገኛለች በባርኮትም እንዲሁም ደግሞ በኤላ እቺ ደግሞ ስማርት የሆነች የኤላ ሚስት ለሚ ግን ሚስት አልሆኑም እኮ ገና ይቀራታል ግን ብዙ እያነጋገሩ ነው። ይሆናሉ አይሆንም፣ አናውቅም። ብቻ ጥሩ ጓደኛ ብለን እናያዘው። በጥሩ ጓደኛ በኤድ ላይ የወደፊት ሚስቱ የአሁኑ ምርጡ ጓደኛ አሳቢ፣ በጣም እስመርት ሆነች ልጅ። ያው ዝም ብላችሁ አትስጡ፣ መጀመሪያ አጣሩ። ወንድሞ አስመታሰሩ ያልመታሰሩ ምን ይታወቃል? ከዛ በፊት ደግሞ እናቷ የምታገኝ ከሆነ እናቷን ጠይቅ። እንግዲህ ለምዲ እንዳትሰማ ነው፣ ቤዛ እንዳትሰማ ነው። እንደዚህ ቀስ ብዬ ከሰማችን የመታች ይዘኛለች። ስለዚህ አንዳንድ የማጥመድ የእውነት በቃ ለሚ ትችያለሽ፣ አንተን ለማግኘት ቢሆንስ ብላለች። እውነቷ ነው። ሁለታችሁም ለማጥመድ ስትል በሁለታችሁም ብር ግን አንዳንዴ እንትን ይላል። በተንኮል ካልሆነ ብዙ ጊዜ ወንድ ልጅ ነው በሴት ብር በላ፣ ብር በላት እንደው ተበላ በኋላ ከዳት፣ ህይወቷ ጠፋች ምናምን የሚባል ዜና የምንሰማ ሁሌም ያው ወንድ ላይ ነበረ ግፎች ወንድ አሁን ደግሞ በተዘዋዋሪ ያው ሴቶች እየጀመሩ ነው ምክንያቱም ምንም ይሁን ምን ዋናው እንዴት አድርገው በወንዶች ብር መብላት ማለት ነው ስለዚህ ቤዛ አንድ ጎኑ ደስ ብሎኛል አንድ ጎኑ ደግሞ ውሸትን ሲሆን ደግሞ አላደል ወቃ ሁለት እንትን ሆኝ ያለው ነው ወንዶች አይሸወዱም ሁሌ ሴቶች ነው የሚሸወዱት ያለው ማን ነው ማን ነው ስለዚህ ጥሩ አድርገሻል ዳውር ከቻልሽ ትንሽ እንትን ሁለቱም ግን ሁለቱም የሚጎዳ ሰዎች አሉ። እንደው ባርኮት ካንቺም እንዲሁም ደግሞ ካዴ ፍቅር ዘዳ ተልከስክሰዋል ማለት ይቻላል። አዎ ተልከስክሰዋል። እንደው እንዲ ነው፣ ከሁለት ሴት ጋር ፍቅር የሚይዘው ጉድ እኮ ነው። እሺ ይሁን ችግር የለም። የተኛው እንዳሸነፈ እንትናለን። አሁን ግን በመሀል እኮ አዲን ቀቀላቸት እንደ ቅቅል ማለት ነው። ወይ ከአንድ ባልሆነችም፣ ወይ ከቤተሰቦች፣ ወይ ከአባቷ ሁን አባቷ ሆን ፈልጋታል ወይ ከስራ ቦታ አልሆነችም ወይ ከጓደኞች እነ ዳይመንድ ደግሞ ከዛ አሉ መንገድ ላይ ሁሌ የምነሱ ደግሞ ስራቸው መንገድ ላይ ነው በጣም የሚያስቁኝ ነገራችን ላይ ሁለቱ ልጆች መንገድ ላይ የሚቀመጡት ዳይመንድ እና ማን ነበር አንዱ እሱ ማለት ነው ሁለቱ በቃ ሁ ስራቸው ምንድን ነው አለች እውነቷ የሆነ ቀን እኔ ሲጨንቀኝ ስራቸው እዚህ እንደዚህ መቀመጥ ነው አልኩኝ ግን አሁን ያው ስራ እየተፈላለገላቸው ነው ኤላ ላይፍ ስራ እያፈላለገ ነው ዓለም ትዕዛዝ መሰረት ማለት ነው። ስለዚህ ሁሉም ጭንቀት የአደይ አይገባትም። ምንዳው ብን ብላ ጭራሽ ትላንትና ደግሞ ከህገወጥ መንገድ እንድትወጣ በህገወጥ መንገድ ወጪ ይህ ነገር ምንም ቢሆን ምንም ለማስተማር ቢሆን ይህ ነገር እንዳትሞክሩት በህገወጥ መንገድ በባህር ብዙ ወገኖቻችን ወንድሞቻችን አተናል። ስለዚህ ይህ የቀልድ ቢሆን እኔ በዚህ ባይሰራ ደስ ይለኛል። ምክንያቱም ሪል በሆነ እንትኑ ብዙዎቹ የአሳ እራት እየሆኑ ነው በባህር። ስለዚህ የህገወጥ የቀልድ በጣም ነው መፈራው በጣም ነው ዜናውም በየቀኑ ስንት ህዝብ ነው የሚያልቀ ወንድሞቻችን እህቶቻችን በህገወጥ መንገድ። ይህን ነገር ባታበረታቱ እንደው ባትጀምሩት ደስ ይለኛል። አይኑ አውቃለሁ፣ ለማሳየት ለማስተማር ሊሆን ይችላል፣ ነገር ግን በጣም የሚያስፈራ ብዙ ሰው ያለቀበት በረሃብ ለበረሃ? በሙቀት በግር መንገድ እንዲሁም በቃ እንደምታውቀው ነው። እና በጣም ነው ዘገነናኝ። በህገወጥ መንገድ ዛንት ስታወሩ ማለት ነው። የቀልድም ቢሆን ሲወራ አንዳንዴ ሆነ የሚያስፈራ ነገር፣ ምንም ቀልድ ቢሆን ቀልዱ እንጨት እንጨት የሚሆንበት ጊዜ አለ። እና በእነዚህ ደግሞ በህይወቱ ጉዳይ ሲሆን ደግሞ እጅ በጣም ያሳዝናም ያስፈራልም። ስለዚህ ምላችሁ ፈልጌ ነው። በዚህ ባትገቡ ደስ ይለኛል። ሌላ የቤዛን ወሬ መጋለጡ ጥሩ ነው። ሌላ የፍቅርን ይህን ሁሉም በቃ በማን ያለብሽኛል። እሷ በቃ መሪ የቤቱ እዛው ደግሞ እሷ ብቻ መብት እንዳለች እሷ ደግሞ እንዲ ሰው እንዲ በራሱ ጊዜ እንዲ ምን አይነት ሰው አለ ነገረኛ ቢባል እንደ ፍቅር ያለ ሰው በዛ ላይ ቅናት ደግሞ ቅናት፣ በነገራችን ላይ የት ሚያደርስም እዛው አቃጥሮ ይደፋሻል እንጂ ማለት ነው። ባይሆኑ ወንድምሽ ጥሩ ሰው ነው። ከሁለት ሴት ቢልከሰከሰ ከሰከሰ ከሁለት ሴት ፍቅር ቢይዘውም እሱ ይሻላል ከአንቺ የሆነ የሰው እንትን አለው የሰው ፍቅር አለው ሰውን ይግባባል ጥሩ ስነ ምግባር አለው እና ከአንቺ በምንም ነገር አትገኛኝም። እውነት ለመናገር ምናመች ወንድም የሆነ የእውነት በኝ የእውነት ለምናቃለን ግን የቀልድ ቢሆን እጅግ በጣም ክፉ ሰው ነሽ፣ ፍቅር ተማለሽ። ለዚህ ግን ወደ ኋላ ምንድን ነው የሚመልሰሽ? ባላቅ ማለት ነው። ያው አንዳንድ መጥፎ ሰዎች ከኋላ ወደ ራሳቸው የሚመለሱበት ጊዜ ያለና ምናልባት እንደዚያ ልትመለሽ በሰራሽው ነገር ሁሉም፣ በተለይ ደግሞ አዲ ላይ በምትሰሪው ነገር ተጸጸለሽ፣ እግሯ ስር ወድቀሽ፣ ጋቢ ያልብሰሽ ይቅርታ ብት ይመስለኛል፣ በተለይ አዲ ላይ ያደረግሽው ማለት ነው። እንደው ይቅርታ አላድርግላት የት ነች ብለሽ ፈልገሽ የማታገኝበት ቀን ይመጣል። ስለዚህ በሰው ተንኮልና አይናክል አርቆ መሄድ ጥሩ አይደለም። ስላስፈራራሽ ወይም ደግሞ እሷን ዝቅ ስላደረግሽ የቤት ሰራተኛ ስለሆነች አንቺ አሰሪ ስለሆንሽ ያው ዝቅ ማድረግሽ ምናምን ከፍ አያደርግሽም። ስለዚህ እሷም በዘጠኝ ወር ተወለደች፣ ናቸው በዘጠኝ ወር ያው የዕድል ጉዳይ ነው። እንደዚህ አይነት መደሞች ስላሉ ነው፣ እንደዚህ አይነት አሰሪዎች፣ በተለይ ደግሞ የሚቀኑ ቅናተኛ እና ዴቭ ካልፈለገ ምን ታደርግ እሷ። ያም ሆነ ይህ ያው ብዙ ባተፈታተኝ፣ ይሄ ተጸጽተሽ ይቅርታ የምትይበት ቀንን ሩቅና ደልበን ደግሞ ልበላትን ብለሽ የማታገኝበት አደይ ፈልገሽ ያታገኛት የሚያነገልንገርሽና የሰራሽ ሁሉም ወይ ይሄ ሲያዴንት ነው ባዴንት ነው የሰራ ሁሉ ብለሽ እንድትጸጸይ ነው የሚያደርግሽ ነገር። ለሚ ደግሞ የአደይ ምርጥ ጓደኛ አንዴም ደግሞ ኤላ ኤላ መጀመሪያ ይወዳት ነበር፣ ግን አሁን በጣም ነው ወደዳት። እዚያው ደግሞ በለም የተነሳ እንደ ለም አይነቱ ጓደኛ ያብዛላችሁ። ሲከፋት እሷ ጋ ነው የሆነ ነገር ሲሰማት የሆነ ነገር ሲደርስበት የሆነ ነገር ሲሰማ ቶሎ ብላ እሷ ጋ ነው። እሷም ደግሞ መፍትሄ በሽ ነው ያለው ነፍ የሌለ ሞርታት አጽናንታት። እንደው ትላንትና ይህ ህገወጥ መንገድ ስትለት ምንድነው ነበር? ትንሽዬም ቢሆን የራሳችንን እንትን ከፍተን ሰርተን እንለወጣለን፣ ና ወደዛ እንዳትሄጂ፣ አይዞሽ፣ አብሽሪ፣ እኔ አለሁልሽ እያለች። አንድ ሰው ቢያደርግላችሁ ቢያደርግላችሁም አይዟችሁ ከጉን በባዶ አይዞ አለው የሚልም አይጠፋም። አሁን ይሁን ችግር የለም። ከዛ ከሚያመነጫጭቀው ብቻ በበር ወይም ደግሞ ብቻ ቁሳቁስ ነገር አይደለም። አይዞ የሚባለው የሰው ልጅ ዋናው ቃላቱ ነው። ቃላቱ የሚገዛው ሰው አለ። አንዳንዴ በብርና በሀሳብ ሀሳብ የሚገዛው ሰው አለ። ሀሳብ ብር ከሚሰጠው የሆነ ሰው ሀሳብ ቢሰጠው የተሻለ ምርጫ ነው ማለት ነው። ብር ኑሯቸውን ካላወቃችሁበት መስራት አትችሉም። ይሄን ታውቃላችሁ አይደል? ዋናው ይሄ ሶሉሽን የሚባል ነገር አለና ሀሳቡ ላይ ወይም ደግሞ መፍትሄው ላይ መሄድ ማለት ነው። ስለዚህ እንደዚህ አይነት የሚሰጡ ሰዎች ሀሳብ መፍትሄ የተለያየ የሚሰሩ ከብሩ ይበልጣል ማለት ነው። ስለዚህ በባዶ ቢሆን አፍር የእውነት ከሆነ አንዳንድ የባምሰር ምብሽቅ ምናምን እኔ ማለው ዘምናም ሳይሆን የእውነት የእውነት ከብር ከመስጠት አይዞት ማለት የተሻለ ነው። እና ለሚ በጣም ጎበዝ ጓደኛናሽ ቀጤበት አዲን እንዳትፈጣ አድርጊ እንዳሹ በትንሽ ነገር ተንቀሳቅሳቸው እራሳቸው መለወጥ ትችላላችሁ ለማለት ያህል ነው። በተረፈ ሰላማችሁ ይብዛ። የዛሬው ይሄን ይመስላል።